ጤና ይስጥልን፣ የኪ ቤተሰቦች እንዴት አላችሁ? ኪ ሃውሲንግ ዘውትር የሚሰራው ለእናንተ ማሳወቅ እንደዚሁም ደግሞ የምናቅደውን ጭምር መረጃ መስጠት አንዱ መንገዳችን፣ ማንነታችን መገለጫችን ነው። በዚሁ መሰረት ኪ ሃውሲንግ ፋይናንስ ሶሉሽን በብሎክድ አካውንት በካፒታል ክፍያ አማካኝነት የሚሰበስበውን ገንዘብ ባንክ ቤት በሚያስቀምጥበት ወቅት ከባንክ አንድ ብር እንኳን ወለድ አይቀበልም በሚል ከዚህ ቀደም ማብራሪያ ሰጥቻችሁ ነበረ። ወለድ ብንቀበል ኖሮ በአመት ከ270 ሚሊዮን ብር በላይ ሜክ ማድረግ ይቻል ነበር፣ በወለዱ ብቻ ማለት ነው። በታይም ዲፖዚት ደግሞ ሲሆን ፐርሰንቱን ተደራድረን ከፍ ማድረግ ከቻለን ከዛም በላይ የመሆን እድል ነበረው ነገር ግን በሞዴላችንና በድርጅታችን አሰራር መሰረት ይህ ተግባራዊ እንዳይሆን አድርገን እናንተ በዝጊሳ ቁጥር የምታስቀምጡት ገንዘብ አንድ ብር እንኳን ወለድ አይታሰብበትም ብዬ ነግሪያችሁ ምክንያቱም ደግሞ ሌላ ቪዲዮ እንሰራበታለን ብዬ ነበር ያኔ የጨረስ ነው። እና በርካታ ሰዎች ኪ ሃውሲንግ ከህዝቡ ሰብስቦ ለፕሮጀክት በዝግ ሂሳብ ቁጥር የተቀመጠውን ገንዘብ ወለድ አለመጠየቃችንን አንዳንዱ እንደሞኝነትም አይቶት ሊሆን ይችላል። ቢዝነስ ላይ ግን ያለው መርህ ብዙ ነው። ከዛ ውስጥ አንዱና ሁላችንም የምናውቀው ሰጥቶ መቀበል የሚባል ነውና፣ በዛ መሰረት ለምን ወለድ እንደማንቀበል ወይም ደግሞ ከባንኮች እንደማንጠይቅ ዛሬ ላብራራላችሁ። ኪ ቤት አልባዎችን የቤት ባለቤት ማድረግ መነሻ ሀሳቡ ቢሆንም ታርጌት ያደረገው በገቢ ደረጃ አነስተኛና መካከለኛ የሚባለውን የኅብረተሰብ ክፍል ነው። ይህ ማለት የገንዘብ አቅሙ ውስን ነው፣ የመግዛት አቅም የለውም። የሚሸጥ ቤት ገበያው ላይ እንዳልጠፋ ሁላችሁም ታውቃላችሁ። የምንገዛበት አቅሙ ስለሌለን ነው እንጂ ቤት ያልኖረን ሶ እነዚህም ደንበኞቻችን እንዲህ አይነት ስለሆኑ የቤት ባለቤት የሚሆኑበት መንገድ አነስተኛ ቅድመ ክፍያ፣ ዝቅተኛ ወራዊ ቁጠባ እና የራሱ ጊዜ ደግሞ ይኖረዋል። የፕሮጀክት ጊዜ ያለው ሰላሳ ዓመት ከዛም በተጨማሪ የቤት ባለቤትም ደግሞ ለመሆን የሚወስደውና የሚፈጀው ጊዜ ይኖራል። እሱም እድል ላይ እንዲመሰረት አድርገን ነው እዚህ ነገር ውስጥ ሁሉ የተገባው። አብዛኛው እኛ ታርጌት ያደረግነው የቤት ባለቤት ለመሆን ሌሎች አማራጮች የሌሉት ወይም ደግሞ የጠበበበት ነው ብለን ስለ አመንን ነው። በዚህ መሰረት አንድ ሰው ከተመዘገበበት እለት አንስቶ በአስር ዓመት ጊዜ ውስጥ የቤት ባለቤት ይሆናል ስንል፣ መጀመሪያውም ላይ፣ መሐል ላይ፣ መጨረሻም ላይ ሊሆን ይችላል። በዚህ ጊዜ ውስጥ ደግሞ ኪ ሃውሲንግ ፋይናንስ ሶሉሽን ፕሮጀክቶቹን በተለያዩ መንገዶች እየደጎመ ስራውን ያሳልጣል። ከነዛ መሀል የመጀመሪያው ማህበረሰቡ በዚህ ጊዜ ቁጥር የሚቆጥበው የካፒታል ክፍያ ነው። ይህ ቅድሚያ ሲመዘገብ፣ እንደዚሁም ደግሞ በየወሩ ከሁለት ሺህ ብር ጀምሮ የሚቆጥበውን ቁጠባ ያካትታል። ይሄ አንደኛው የገንዘብ ምንጭ ነው ለፕሮጀክቱ ማለት ነው። ሁለተኛው የገንዘብ ምንጭ ደግሞ እናት ፕሮጀክት እንደመሆኑ መጠን በተለያዩ ሶርሶች በሚገኙ ፈንዶች ፕሮጀክቱ ይደጎማል። ይህም በኪ መንገድ ነው። ይህ ድጎማ ሳይሆን ለእኛ ኢንቨስትመንት ነው። ኢንቨስት ደግሞ የምናደርገው ሪተርኑን በደንብ አይተነው ነው ነው እና ዛሬ ኢንቨስት የምናደርገው ነገ ምን ሊሰጠን እንደሚችል ስለምናውቅ ያኛው ደግሞ ሌላኛው ነው። ሌላኛው ድጎማ ደግሞ የአሰራር ድጎማ ነው። ያሰራር ድጎማ ነው ማለት አንድ ህንፃ ገንብተን እዛ ህንፃ ውስጥ መቶ ቤቶች ቢኖሩ እነዛን መቶ ቤቶች በገበያ ዋጋ ብንሸጥ ስንት ብር ልናተርፍ እንደምንችል ከዚህ ቀደም ሴክተሩንም ስለምናውቀው ስለነበርንበትም በደንብ ይታወቃል አራት መቶና አምስት መቶ ፐርሰንት ያ ማለት አራትና አምስት እጥፍ ትርፍ ይገኝበታል ይህ ሁላችንም የምናውቀው የአደባባይ ሚስጥር ነው በኪ ሞዴል ግን አንድ ሰው የቤት ባለቤት ሲሆን የሚከፍለው ዋጋ የቤቱ የግንባታ ዋጋ ነው። ያ ማለት ቤቱ የተገነባው በካሬ ሜትር 36500 ብር ከሆነ የሚከፍለው ያንኑ ብር ነው ማለት ነው። እሱንም ደግሞ ሲከፍል በአንዴ ሳይሆን በተለያየ ጊዜ ውስጥ በየወሩ በሚያደርገው ቁጠባ አማካኝነት ነው። ይህንን ስናደርግና ገበያ ላይ 120 እና 130 ሺህ ብር ሲሸጥ የነበረውን አንድ ካሬ ሜትር እኛ በ36 ሺህ እና በ40 ሺህ ብር አስገንብተን ስናጠናቅቅ አንድ የሰራ ነው ስራ የመጀመሪያው ሰፕላይ ቼን ማኔጅመንቱን ማስተካከል ነው። ከዛ ደግሞ ቼን ማጥፋት ነው። ሰንሰለት በበዛ ቁጥር ሁሉም የራሱን ትርፍ እየጨመረ የሆነ ነገር በዛው ልክ አድ እያደረገ መጨረሻ ገዢው ላይ ጭማሪ ይፈጠር ነበረ። ይህንን ከመሀል ቁርጥር በማውጣታችን ቤቱ ይገነባል፣ ቀጥታ ለእድለኛው ይተላለፋል። እዚህ ላይ ምንም አይነት ሰንሰለት የለም። ኪ ሃውሲንግ ፋይናንስ ሶሉሽን ብቻ ነው ያለው፣ ማለት ነው። ይህንን በማድረጋችን በርካታ ብሮችን መቀነስ ወይም ደግሞ ማትረፍ እንችላለን። እነዛ ትርፎች የድርጅቱ ትርፍ ሳይሆኑ የቤት ባለቤት የሆነው ግለሰብ ትርፍ ነው የሚሆኑት። ይህ አንዱ የድጎማ መንገድ ነው። በቀላሉ እንድንረዳው ይህንን ሀሳብ አንድን እቃ ሰፈራችን ካለ ሱቅ ስንገዛው ያለው ዋጋና ከአምራቹ ወይም ከፋብሪካው ሄደን ስንገዛ ያለው ዋጋ ይለያያል። የዚህ ዋጋ ልዩነት መንስኤው መሃል ላይ ያለው ቼን ነው። እያንዳንዱ ቫሊዩ አድ ቢያደርግም በዛው ልክም ደግሞ ገንዘቡም እንደዛው ጭማሪ ይኖርበታልና ከፋብሪካ ቀጥታ ወደ ተጠቃሚው የሚል ሀሳብ ነው ያለውና በዚህ አማካኝነት ዋጋው ይቀንሳል ከገበያ አንፃር ሲታይ እንጂ ገበያው ላይ ካለው ቤት ጋር ፍጹም ተመሳሳይ የሆኑ ቤቶች ናቸው። ይህ ነው እንግዲህ ሁለተኛው። ወጪን መቀነስ ማለት እንግዲህ ገቢን መጨመር ማለት ነው በሌላ ቋንቋ፣ አደለ ያው ተገላይ ቤቶች ስለሚሆን ማለት ነው። ሶ ይሄ ሌላው ፕሮጀክቱ የሚደጎምበት መንገድ ነው። ሌላኛው ደግሞ ከባንኮች ጋር የተገናኘው መንገድ ነው። ከባንክ ጋር ስንሰራ ባንኮች ሃውሲንግ ሴክተሩ ለሪል ስቴቱ ደግሞ በይበልጥ የማበደር አፒታይት ብዙን የላቸው። ይህ የሆነበት በጣም በርካታ ምክንያት ነው። ከዛ ውስጥ ግን ሁላችንም ልንገምት የምንችለው ዋና ዋና ነገር አለ። የመጀመሪያው የሃውሲንግ ሴክተር ወይም በቤት ልማቱ ለተሰማሩት ተቋማት የሚሰጥ ብድር የረጅም ጊዜ ብድር ነው። በትንሹ 10፣ 15ና 20 ዓመት ድረስ የሚዘልቅ ማለት ነው። በፍጥነት የመመለስ እድሉም ደግሞ ገበያው ላይ ካለው ትሬንድ መረዳት እንችላለን፣ በጣም የወረደና ዝቅ ያለ ነው። ስለዚህ አፒታይት ያጣል። በይበልጥ ትኩረት የሚያደርጉት እነዚህ በፍጥነት እዛ ወይም ሪቴል ላይ የሚሰሩት ላይ ነው የሚሆነው ማለት ነው። ሌላኛው ባንኮች ለዚህ ሴክተር የማበደር አፒታይት የማይኖራቸው ረጅም ጊዜ ከመሆኑም በተጨማሪ ከፍተኛ ገንዘብ ነው በብድር መንገድ የሚጠየቀው በእንደዚህ አይነት ሴክተሮች ላይ። ለአንድ አስመጪ ላኪ የሚሰጠው ብድርና ለአንድ ቤት አልሚ የሚሰጠው ብድር መጠኑ እኩል አይደለም፣ ግን በትርፍ ደረጃ ለነሱ ለአስመጪ ላኪ የሚሰጡት የተሻለ ትርፍ ይሰጣቸዋል። አንድ ጂፕላስ 15 16 ህንፃ እናስገንባ ብንል ከ1.2 እስከ 1.3 ቢሊየን ብር ብድር ሊጠየቅ ይችላል። ባንኩ ያንን ደግሞ ለአንድ ተቋም ወይም ደግሞ አልሚ መስጠት ማለት ለዛውም ለረጅም ጊዜ ይህም ተጨማሪ አፕታይት ያሳጠዋል፣ አቅምም ላይኖራቸው ይችላል። አንዳንድ ባንኮች ማለት ነው። በተለይ ጥቂት ባንኮች ናቸው እንጂ አብዛኞቹ ባንኮች ለአምስት ባለሀብት እንኳን የሚበቃ የገንዘብ መጠን የሌላቸው ናቸው የሀገራችን ባንኮች የምናውቀው ፊትለፊት ያለ ሪፖርት ስለሆነ ማለት ነው ከዚህ አኳያ ለሃውሲንግ ሴክተሩ ብዙም ክፍት አይደሉም ሀያ ሀያ አራት ላይ በወጣውም ሪፖርት ይህ ነው የተመላከተው ማለት ነው ለብድር ከቀረበው ገንዘብ ውስጥ በፐርሰንት ለሃውሲንግ ሴክተር የተመደበው ወይም ደግሞ በተግባር የተሰጠው ሲታይ በጣም በጣም ጥቂት የሚባል ነው እና አብዛኛው እየሰራ ያለው ደግሞ በምን አግባብ ነው መሬት ይገዛል፣ ያጥራል፣ ትንሽ ፋውንዴሽን ብቅ ያደርጋል። እሱ መሸጥ ይጀምራል። ከዛ ከማህበረሰቡ በሚሰበስበው ይገነባል። በእንዲህ አይነት መንገድ ነበር የመጣው። ይህም ቅርብ ጊዜ በጸደቀው አዋጅ መሰረት ደግሞ ሰማንያ በመቶ ሳይደርስ ሳያጠናቀቅ የምንም አይነት ገንዘብ ማግኘት እንደማይችል መሸጥ እንደማይችል ለአልሚው የተሰጠ ዳይሬክሽን አለ። ይህ ደግሞ ለኛ ሌላ ብለሲንግ ሆኗል። ይህን ሁሉ ገበያው ላይ ያየነው ችግር ነው። ግን ወደ ኪ ሃውሲንግ ደግሞ ስንመጣ ኪ ሃውሲንግ ከማህበረሰቡ በብሎክድ አካውንት የሚሰበስበውን ገንዘብ ሲያስቀምጥ ያለምንም ወለድ ነው። ያለምንም ወለድ መሆኑ እንዲሁ ስናየው በዓመት 270 ሚሊዮን ብር በላይ እኛን ያሳጣል ሊመስል ይችላል። የሚያስገኘን ግን ከዛ በላይ ነው። ቅድም ለቤት ልማቱ ዘርፍ አፒታይት ያጡት ባንኮች ለእኛ አፒታይት አላቸው፣ ለእኛ አቅም አላቸው። ምክንያቱም እኛ እነሱ ጋር የምናስቀምጠው ገንዘብ ወለድ ቢታሰብበት በት ኖሮ ያን ያክል ብር ቅድም የጠቀስኩትን ያክል ይሰጠን ነበረ። አሁን ያ አለ መሆኑና የዛ ተቃራኒ መሆኑ ምን አለን እኛ እነሱ ላይ ውለታ አለን ማለት ነው። በቀላል አማርኛ እንድንረዳው የመጀመሪያው ለፕሮጀክቶቻችን ብድር ያቀርባሉ። በባንኩ ፖሊሲ፣ በብሔራዊ ባንክ ፖሊሲ እና መመሪያዎች መሰረት ማለት ነው። ከዛ በተጨማሪ ለሌሎች ግለሰቦች እና ተቋማት በሚያበድሩት የወለድ ምጣኔ አይደለም ለኪ ሃውሲንግ ብድር የሚሰጡት። ምክንያቱም እዛ ጋ ምን አለባቸው ብለናል? ውለታ አለባቸው። በዚህ ሂሳብ ቁጥር የተቀመጠው ገንዘብ ከወለድ ነጻ ነው። ለኪ ሃውሲንግም ለፕሮጀክቱ መሳካት ፈንድ ሲያደርጉ የወለድ ምጣኔው በጣም ዝቅ ያለ ነው። ይሄ የተለመደ ነው። ትረዱናላችሁ ብለን እናስባለን። በተለይ የተወሰኑ የውጭ ድርጅቶች ወይም ኤንጂዎች ውስጥ የምትሰሩ ሰራተኞች ካላችሁ አብዛኞቻችሁ አስታውሳለሁ፣ እኔም የቅርብ ማቃቸው ሰዎች ከባንክ ተበድረው ቤትና መኪና የገዙት በሰባት ፐርሰንት ወለድ ነው። እንግዲህ ባንክ ከማህበረሰቡ ገንዘብ የሚሰበስበው በሰባት ፐርሰንት ነው። እኔ 100 ብር ባንክ ያስቀመጥኩት በሰባት ፐርሰንት ወለድ ከሆነ ያንን አንድ መቶ ብር ለሌላ ሰው አንስቶ በዛው ሰባት ፐርሰንት ወለድ ሲሰጥ ለእኔ ይሰጥ የነበረውን ወለድ ከዛ ሰው ተቀብሎ ይሰጠኛል። እዛ ችግር አይፈጠርበትም። ባንኩ ግን ዜሮ ትርፍ ነው የሚሆነውእና እንደዚህ አይነት አሰራሮች አሉ። እናንተም ከተለያዩ ባንኮች በምትሰሩበት ድርጅት ባህሪ መሰረት ተበድራችሁ በሰባት ፐርሰንት መኪናና ቤት ገዝታችሁ ሊሆን ይችላል። ያ የሆነበት ምክንያት ባንኩ መሃል ላይ የሚያተርፈው ትርፍ የለም። ከማህበረሰቡ በሰባት ሰበሰበ እናንተ መልሶ በሰባት ሰጠ። ይህ የሆነበት ምክንያት ከዛ ድርጅት ጋር ባለው ስምምነት መሰረት የሚያገኛቸው ሌሎች ጥቅሞች ስላሉ ነው። የመጀመሪያው ከውጭ የሚገቡ ዶላሮች ሊሆን ይችላል፣ ወይም ደግሞ ዲፖዝ የሚያደርጋቸው ገንዘቦችን ከወለድ ነፃ አስቀምጦ ሊሆን ይችላል ያ ድርጅት እና ኪያውሲንግም እያደረገ ያለው ይህንን ነው። ይህንን ሲያደርግ ከባንኮች የሚያገኘው አገልግሎት ሰፊ ነው። ባንኮች በራቸው ክፍት ነው፣ እኛ ለማገልገል ብድር በጠየቅና ባስፈለገን ሰዓት፣ ምጣኔውም ደግሞ በዛ ልክ ይሆናል። ይህ መሆኑ ምን ይጠቅማል? ኪያውሲንግ የተመሰረተው ገንዘብ ባንክ ቤት አስቀምጦ ከዛ ወለድ እየሰበሰበ እያተረፈ ለመቀጠል ሳይሆን ፕሮጀክቱን ያለምንም የፋይናንስ እጥረት በሚፈለገው ልክ አስኪዶ አሳግቶ ቤት አልባውን የቤት ባለቤት ለማድረግ ነው። ለዚህም አንደኛው ታክቲክ ከወለድ ነፃ በሆነ መንገድ ማስቀመጥ ነው። ሌላኛው ከወለድ ነፃ መሆኑ ያው ሌላውንም የማህበረሰብ ክፍል አሳታፊ እንድናደርግ ያደርገናል። ወለድ አንሰጥም፣ ወለድ አንቀበልም ከተባለ ፌር የሆነ ሜዳ ላይ ነው ማለት ነው። ስለዚህ በዚህ አግባብ ካሉት ምክንያቶች ውስጥ ማለት ነው። እነዚህን ተቀሼ ኪ ሃውሲንግ ፋይናንስ ሶሉሽን በዚህ ሂሳብ ቁጥር ባንክ ያስቀመጠውን ገንዘብ ወለድ አይጠይቅበትም እንደዚሁም ለቆጣቢዎችም አያሰጥበትም እንላለን። ሌሎች እንደዚህ የሞዴሉ ፒላር የሚባሉትን ሀሳቦች እየመዘዘን ከውስጥ በቀጣይ በደንብ እናወራለን። ያው ቢዝነስ እንደመሆኑ መጠን ሁሉም ነገር ፊት ለፊት አይሰጣም፣ ወይም ደግሞ ፊት ለፊት የማይነገሩ በርካታ ነገሮች ይኖራሉ። ይህም ደግሞ ቢዝነሱን እንደ ቢዝነስ ከመጠበቅ ሞዴሉን እንደ ሞዴል ከማስቀጠል አንጻር መሆኑን ሁላችሁም ትገነዘባላችሁ። ብቻም ሁላችንም ቤት የሚሰራው ምግብ እንደው ተመሳሳይ ስም ሊኖረው ይችላል እንጂ ተመሳሳይ ጣዕም አይኖረውም። ምክንያቱም ከቤት ቤት የተለያየ ቅመም፣ የተለያየ አሰራር፣ የተለያየ ስቴፕ፣ የተለያየ መጠን ስለሆነ የምንጠቀመው ማለት ነው። ሁላችንም የራሳችንን ጣም እንይዛለን። ነገር ግን የጋራ የሆኑትን ነገሮች ደግሞ እንደዚሁ ይፋ እያወጣን ለማህበረሰቡ መረጃ እንሰጣለን። በአካል መታችሁ ልጠይቁኝ የምትፈልጉት ካለ ግን ክፍት አድርገን እያንዳንዷን ነገር እንደ አማካሪ ጭምር ለእናንተ ነግራችኋለን ማለት ነው። መልካም ቆይታ የሆነላችሁ በጣም አመሰግናለሁ።